ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮችን በወር አበባ ሰዓት ያለ ከባድ ህመምን ለመቀነስ የሚረዱ ጠቃሚ ነጥቦችን ነው የምንነግራችሁ። እስከ መጨረሻው ተከታተሉት፣ የሚጠቅም ነገር ነው የምታገኙበት ከዚህ ቪዲዮ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንደሚታወቀው እንግዲህ በወር አበባ ሰዓት ከባድ ህመም የሚያጋጥማቸው ብዙ እህቶች አሉና፣ ህመሙ ከባድ ነው። ያንን ህመም ደግሞ በተቻለ መጠን አንቲፔን መድኃኒቶችን ከመውሰድ ይልቅ ሌሎች ቴክኒኮችን በመጠቀም እንዴት አድርገን መቀነስ እንዳለብን ነው እንግዲህ ዛሬ የምንነግራችሁ። መጀመሪያ ማድረግ ያለብን ነገር ሆድ አካባቢ ሂት ቴራፒ የሚባለውን ነገር ማድረግ። ለምሳሌ ፎጣ በሞቀ ውሃ ላይ ፎጣ በማድረግ በነክሮ ሆድ አካባቢ ያዝ፣ ሙቀት በሚፈጠርበት ሰዓት የተስተካከለ ፍሰት እንዲኖርና ህመሙ እንዲቀንስ የማድረግ አቅም ስላለው ሆዳችን ላይ በሞቀ ውሃ የተነከረ ፎጣ በማድረግ ወይም ደግሞ በሃይላንድ ውስጥ የሞቀ ውሃ አድርገን ሆድ አካባቢ ብንይዝ ዲስኮንፈርቱን ወይም ህመሙን ይቀንስልናል። ሌላው ደግሞ ረፍት ማድረግ ያስፈልጋል። ጥሩ እንቅልፍም ለመተኛት መሞከር በዛ ሰዓት ያለውን ድካም ከፍተኛ ድካም አለ እንግዲህ። እንዲሁም ሙድ ስዊንግ የምንለውን ሙዳችን የመውጣት የመውረድ የመዋዠቅ ሁኔታ ስለሚኖር ዲፕረስድ የመሆን ነገር ስለሚኖር ያንን ለመቀነስ በቂ እንቅልፍ መተኛት ወይም ረፍት ማድረግ ያስፈልጋል። እንዲሁ ቀልል ያሉ ኤክሰርሳይሶችን ማድረግ በራሱ ህመሙን ለመቀነስ ይረዳል። ለምሳሌ ወክ ማድረግ ሊሆን ይችላል፣ ወይም ዮጋ መስራት ሊሆን ይችላል። እንደዚህ አይነት ቀለል ያሉ ኤክሰርሳይሶች ህመሙን ለመቀነስ ይረዳል። ሌላው ቀለል ያሉና ጤናማ የሆኑ ምግቦችን በፈሳሽ መልክ መውሰድ፣ ለምሳሌ በሾርባ መልክ ብናደርገው፣ እንዲሁም ደግሞ ሀርባል የሆኑ ሻዮችን ለምሳሌ የዝንጅብል ሻይ ብንጠቀም በዛ ሰዓት ህመሙን ለመቀነስ ይረዳናል። እንዲሁም ደግሞ የተስተካከለ ፍሰት እንዲኖር በማድረግ ህመሙን ለመቀነስ ይረዳል እና ጀንክ ፉድስ ከመጠቀም ሄልዚ የሆኑ ምግቦችን በፈሳሽ መልክ ብንጠቀም ሞር ህመሙን ይቀንስልናል። እንዲሁም የተመጣጠነ የአመጋገብ ስርዓትን መከተል ኒውትሪንት ዴንስ የምንላቸውን በንጥረ ነገር፣ በቫይታሚንስ እና በሚኒራልስ በጣም የበለጸጉ ምግቦችን መመገብ ይኖርብናል በዛ ሰዓት ለምሳሌ ቅጠላ ቅጠሎችን፣ አትክልትና ፍራፍሬዎችን ማዘውተን ያስፈልጋል። በአይረን የበለጸጉ ምግቦችን ማካተት ይኖርብናል። አንቲ ኢንፍላማቶሪ የሆኑ ምግቦችን፣ አትክልትና ፍራፍሬዎችን፣ ጥራጥሬዎችን እንደዚህ በፈሳሽ መልክ ሊሆን ይችላል መውሰድ ይኖርብናል ማለት ነው። ብዙ የምናጣቸው ነገሮች ስላሉ በዛ ሰዓት ያንን ለመተካት ይረዳናል። እንዲሁም በቂ ውሃ በመጠጣት ሃይድሬት መሆን አለብን ማለት ነው። ወይም ደግሞ ያስወገድነውን ፈሳሽ መተካት መልሶ ለመተካት በቂ የሆነ ውሃም መጠጣት ይኖርብናል። እንግዲህ በወር አበባ ሰዓት ከፍተኛ ሕመም ለሚያጋጥማችሁ እህቶች ይጠቅማል ብለን ስላሰብን ይህን ቪዲዮ ለማዘጋጀት የወደድነው። ስለተከታተላችሁ ከልብ እናመሰግናለን። የሚጠቅም ነገር አግኝታችኋል ብለን እናስባለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቻው፣ ሰላም ሁኑ